ይሄ ሁሉ ሲፈጠር እኔ የት ሄጄ ነው እንደዚ ቡራ ላይ ሲወርዱበት ማለት ነው። ኧረ ግን እናንተ ከባድ ሰዎች ናችሁ። ሼራ አታረጉም እንዴ በጣም። እኔ ምንም አልልም አፌን አላበላሽም። ለምን እንደማላበላሽ ታቃላችሁ? ታውቃላችሁ እነዚህ ልጆች ታርቀው ስለሚመጡ እርግጠኛ ስለሆንኩኝ መውቀስም እንደዚ አይነቱ ነገርም መደገፍም አልችልም። ግን አንድ በጣም ያናደደኝ ነገር አለ እነዚህ ልጆች ከተናገሩት ንግግር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ እነዚህ ሁለት ወንዶች ብሩኬንና ብሩኬን አጥበውት ሰድበውታል። በጣም ስድብ ነው ያደረጉት ነገር። ግን የሰው ልጅ በስድብ አይመለስም። ሌላው ነገር ደግሞ እኔ ማለት የፈለግኩትኝ ይህንን ቪዲዮ መስራት የፈለግኩትኝ ብሩኬና ሃይሚ ይለያዩ ብለው ስላሉ በጣም ተናደግኩኝ። ሰው ጥሩ ነገር መክሮ ለማስታረቅ ይደክማል እንጂ እንደዚህ ተለያዩ ብሎ በይፋ ያወራል ወጥቶ። እናንተ ትልቅ ሰዎች አይደላችሁም? እንደ ህፃን ወርዳችሁ እንደዚህ ትላላችሁ። ወንዶች ናችሁ በዛ ላይ አታስተውሉም እዚህ ጋር ስንት እንትን ባልቴቶች አስቸግረውናል እናንተም ደግሞ ተጨመራችሁብን እንዴ ብሩኬ ቁመት ብቻ ነው ብሩኬ ዳኒን ፈራው ምናምን መፍራት ይሻላል እውነት መፍራት ይሻላል ምን ወንድነኝ ወንድነኝ ወንድነኝ ማለት ራሱ እኮ ራስ ላይ ጉዳት ማድረስ ነው ትርፉ የፈራ ነው ህይወትን መኖር የሚችለው እና ይሄ ከደባደበና እዚ ጋር የሚያመጣው ነገር የለም ቢጎዳ ቤተሰቦቹ ናቸው የሚያዝኑት የበለጠ ሀይሚም ታዝናለች ቤተሰቦቹ ብቻ ሳይሆን ሀይሚም ታዝናለች። ዛሬ እዚህ ጋር መጣላታቸውን አይደለም ሌላው ነገር እዚ ጋር ባታያይዙ ጥሩ ነው። ከቻላችሁ ለሀይሚም ጥፋት አለብሽ ለብሩኬም ጥፋት አለብ ብላችሁ መክራችሁ ተቆጥታችሁ ሁለቱን ማስታረቅ ስትችሉ ወታችሁ እንደዚህ በአደባባይ ብሩኬን ትሳደባላችሁ ኖሮ አይደለ። በቃ አስታራቂ የለም እኮ ውዶች በጣም እኔ ያናድደኛል። ይህን ያክል አመት እኔ አንድ ነገር ወደኋላ መለስ ብለን እኔ ሲላስታውሳችሁ ሃይሚን ቡራ ዱባይ ወስዶ ያዝናናት ጊዜ እዛ አምጥቷት ያዝናናት ጊዜ ብሩኬ ምንድን ነበረ ስንለው የነበረው ስንመርቀው ነበረ። ብዙ ነገሮችን ስንለው ነበረ። እና የሰው ልጅ በአንድ ጊዜ ተስፋችሁን ሙጥጥ አድርጋችሁ መናገር ከባድ ነው፣ ያስጠላል። ዛሬን አይደለም ማየት ያለብን። ብሩኬን ሀይኒ ምን አሳልፈው ነው እዚህ ጋ የደረሱት፣ ወደኋላ ዞር ብለው ያሳለፉትን እንመልከት እንጂ በአንድ ጊዜ ሰውን ጭፍልቅ ማድረግ ጥሩ አይደለም። የምር እንደዚህ አይደረግም። ራሱ ሕሊና የሚባል ነገር አለ። ሕሊና ሲኖረን ሰው ልጅ ሕሊና ሊወቅሰን ይገባል፣ ሕሊናችን ማለት ነው። ዛሬ ነገ የምናፍርበትን ነገር ዛሬ በአንድ ላይ ሟጠን የልባችንን ማውራት የለብንም። መጨረሻ እነዚህ ልጆች አሁን እዛች ጋር ተለያየን ስላሉ እውነት የተለያዩ ይመስላችኋል? ድራማ ነው እየሰሩ ያሉት። ድራማማ እየሰሩ ባይሆን ሶሲና ዳኒ አብረው ልደት ላይ ነበሩ። አይተናል አይደል? እንዴ ሰው እዚ ጋ ሲመጡ እኛ ጋር ካሜራ ላይ አይጥና ድመት ሆነው ያሳዩናል። ከካሜራ ጀርባ ደግሞ ፍቅር ፍቅር ሲጫወቱ ያሳዩናል። ብሩኬና ሀይሚ መጠላታቸውንስ ምን ያክል እርግጠኛ ሆነን ነው እንደዚህ ጦርነት የምንከፍተው? እንደዚ እየወጣን የምንተሳድበን ለተሳዳቢ የምንሰጣቸው ለምን ልብ አይኖረንም? ልብ እንግዛ። እውነቴን ነው። የሚያሳፍረንን ነገር አናድርግ። እውነት ነው። በፊት ላይ ሀይሚን ሲያሞጋግሿት የነበሩ ለሰብስክራይብ ለምናምን ለምናም ብለው ብሩኬን ሲሰድቡት የነበሩ ሰዎች ዛሬ ተገልብጠው ሀይሚን እየሰደቧት ነው ያሉት።

ዛሬ ሀይሜን ጥምድ አድርገው እንደወገባቸው ቅማል የያዟት አሉ፣ እናውቃለን። እኛ ምን ብንናገር ምንም እንትን የሚለን ነገር የለም። ነገር ግን ሂድና ካላቸው ራሳቸው ሂልናቸው ይውቀሳቸው ብለን ነው ዝም ያል ነው። በፊት ላይ ብሩኬን እንዴት እንዴት እንደሚያደርጉት ጥቅመኛ ምናምን፣ አንተ እንደዝነ ምናምን ነገር እንዴት ሌላ ሴት ታመጣል ምናምን እያሉ ሲሰድቡት የነበሩ ሰዎች ዛሬ ተገልብጠው ሀይሜን ነው እየሰድቧት ያሉት። አያቸው። ሰው ማለት እንደዚህ ተገለባ ተጠባባቂ ነው። ስለዚህ ህልና አይኖራል። ህልና ሳይኖራችሁ ሲቀር እንደዚ ትገለባበጣላችሁ። በነፈሰበት ብቻ ነው የምትነፍሱት ማለት ነው። እና ይሄ መደረጉ እናንተ አሁን ወታችሁ ብሩኬን ስለሰደባችሁት በቃ ብሩኬ ከሄደበት ቦታ አሁን ካለበት ቦታ መጣ ማለት አይደለም። እንደውም እናንተ ሌላ ገደል ውስጥ ነው ልዩን እየከተታችሁት ያላችሁት ያላችሁት። እስቲ ፍቅርን ስበኩ፣ ለደቂቃ እንኳን ፍቅርን ስበኩ ታረቁ። ብዙ ጊዜ አብራችሁ አሳልፋችኋል። በሰው ወሬ እንዴት ትጣላላችሁ? ለምን እንደዚ ሆነ? አረ ብዙ እኮ የሚባል ቃል እኮ አለ። ለምንድን ነው አሁን እናንተ እንደዚ ብሩኬ ቁመት ብቻ ብሩኬ ፈሪ ስላላችሁት፣ እኔ ተከትየ እናንተን ብሩኬ አውፍር ትሃል አልልም። አልልም። ለምን? ይሄ ነገር ማባባስ ስለማልፈልግ ገባችሁ? በቃ ማንም ሰው እኮ ባመነበት ነገር ነው አደለ ወደ ኋላ የሚሸሸው እኔ አሁን ብሩኬ ከአይሚ ጋራ ያሳመነው ነገር ሊኖር ይችላል አደለ ይሄ ነገር አላስገደኝም ወይንም የራሱ መለየትን ፈልገው ከሆነ ለራሱ ሊለይ የፈለገበት ነገር ሊኖር ይችላል ሶ እዚ ጋ ግን ተደባደብና ተላይ ከሌላ ግለሰብ ጋር ማለት ጥሩ አይደለም። በባለፈው ለታ ዳኒ ሳይመታ ተመተሁኝ ብሎ ፕላስተር ጥሱን በሶፍት ጠቅጥቆ መጥቶ ሀይሚን ሀይሚ የት ሄደች? ዳኒ ቤት ሄደች። ያቺ ትንሿ ሰበብ ነች። አሁን ትልቅ ሆና ሀይሚ እየተረገጠች እየተሰደበች ያለችበት። ስለዚህ ብሩኬን ሌላ ችግር ውስጥ አትክተቱት በእልህ እናንተ እንደዚህ ስትሉት የልጅ ተነስቶ በእልህ ዳኒን የሆነ ነገር ቢያደርገው፣ በድጋሚ አስቡት። ሀይሚነች ሌላ ቦታ የምትገበው ሰው ሃይሚን የጠቀማችሁ መስሏችሁ ከሆነ በጣም ተሳስታችኋል። በጣም ማለት ነው። ቡርኬ የሆነ ነገር ቢያደርግ ዝም ብላ እጇን አጣጥፋ ዝም ብላ የምትመለከት ይመስላችኋል? ፍቅር ነው ፍቅር ደግሞ እኔ አታድርጉልኝ እንደዚህ ነገር። ፍቅር ምንም አይሰማም በቃ። ፍቅር ምንም ነገር አይሰማም በቃ። አዎ፣ መስዋዕት ለወደዳችሁት ሰው መስዋዕት መክፈል ያለባችሁን ነገር ሁሉ ትከፍላላችሁ። ከልባችሁ ስትወዱ ማለት ነው። ከልባችሁ ሳትወዱ አስመሳይ ስትሆኑ ደግሞ ምንም ነገር ማድረግ አትፈልጉም። እናንተ ለምን አትደባደቡም? ለምን ይፈልጋችሁን አትሆኑም? ምንም አይመስለውም ያ ሰው ለእናንተ ማለት ነው። ስለዚህ ነገሩን ከምናባበሰው ሁለቱን ብናስታርቃቸው ምን ይለናል ለማለት ያክል ነው። እናንተም ወንዶች ናችሁ እንደ ወንድ ቆፍጠን ብላችሁ ፈሪ ፈሪነህ ምናምን ከምትሉ ብሩክ፣ የዚች ጋ ጥፋት አለብ ብላችሁ ብትመክሩት ይመለሳል ለማለት ያክል ነው።